ፌካሪ ያዋረው ፊጣሪ ሐዋሮ የጨምባላላ ዋዜማ ኢትዮጵያ የሲዳማ ብሔር ዘመን መለወጫ የሆነው የፊቺ ጨምባላላ በዓል ዋዜማ የሆነው የፊጣሩ ምሽት ዋዜማው በልዩነት በሐዋሳ ከተማ በድምቀት እየተከበረ ይገኛል። የሲዳማ ክልል ርዕሰ ከተማ የሆነችው ሐዋሳ የሲዳማ ብሔር ዘመን መለወጫ በዓል የሆነውን ፊቺ ጨምባላላ በሀገር አቀፍና በዓለም አቀፍ ቱሪስቶች ከተማዋ ከወትሮ በተለየ መልኩ በድምቀት እየተከበረ ይገኛል። በዓሉ በዓለም መድረክ በዩኒስኮ ከተመዘገበ አስርኛ ዓመቱን እየዘከረ በልዩ ትኩረት ዋዜማውን ወይንም ፊጣሮን እየተከበረ ይገኛል። ከወረዳ እና ከሲዳማ ክልል ገጠር አካባቢዎች እና ከኦሮሚያ ገጠር አካባቢዎች በዓሉን ለመሳተፍ በርካታ ማህበረሰቦች ወደ ሐዋሳ ከተማ በመግባት የበዓሉ ታዳሚ የሆኑ ዋዜማ ክብረ በዓል ከፌ ሲያረህ ያዋራው ፊጣሪ ሐዋሮ የጨምባላላ ዋዜማ በመባል የሚታወቅ ሲሆን ስለ በዓሉ የተመለከቱ ሲምፖዚየም፣ የፓናል ውይይቶች እና የተለያዩ ዝግጅቶች የሚካሄዱበት ደማቅ ባህላዊ ስርዓት ነው። አመሻሹን የፊጣሩ ምሽት በሲዳማ ባህል አዳራሽ የሲዳማ ክልል ከፍተኛ ባለስልጣናት፣ የፌዴራል ሚኒስቴሮች፣ የመከላከያ አመራሮች፣ የሲዳማ ሀገር ሽማግሌዎች በተገኙበት በታላቅ ድምቀት ተከብሮ ተጠናቀዋል። አይዴ ጨምበላላ